ሰላም ጤና ይስጥልኝ። ወደ ቻናሌ ቤተሰቦች የእለቱን አዳዲስ መረጃ ይዤላችሁ መጥቻለሁ። በምስራቅ እስር የሚገኝ አንድ ሬጅመንት በጽንፈኛው ላይ እርምጃ መውሰዱ ተሰምቷል። እንዲሁም በክልሉ በተወሰደ ግን የማስከበር ተግባር ድል ተመዝግቧል ተብሏል የአማራ ክልል ፖሊስ ጠቅላይ መምሪያ በወጣው መግለጫ። እንዲሁም የአሜሪካው ፕሬዚዳንት በቀጣይ ሳምንት ወደ ግብጽ እንደሚያቀኑም መረጃዎች እየወጡ ይገኛሉ። ወደ ዝርዝር መረጃው ስናልፍ በሰሜን ጎጃም ዞን ገብሬ በተባለ ከተማ ሰራዊቱ በወሰደው እርምጃ 26 የጠላትን ኃይል በመደምሰስ ስምንት ማርኳል ነው የተባለው። በቀጠና የሚገኘው የሬጅመንት አዛዥ ሌተናል ኮሎኔል ሀጂ ሁሴን እንደገለጹት ሬጅመንቱ በአማራ ክልል ከገባ ጀምሮ ሀገር አፍራሹን የጽንፈኛ ያህል እግር በግር እየተከታተለ እየደመሰሰው ግዳጁን እየፈጸመ ይገኛል። ሰሞኑን ከጣና በለስ ወደ ገብሬ ከተማ ባደረገው የጸረ ሽምቅ ኦፕሬሽን ጽንፈኛ ቡድኑ የሚገኝበትን ካምፕና የሎጂስቲክስ ማዕከል በሶስት አቅጣጫ በመክበብ እርምጃ እንደወሰደበት ነው የገለጸው። በዚህ ኦፕሬሽን ማያስድስት የጽንፈኛ ያህል በመደምሰስ ስምንቱን የማረከ ሲሆን ስምንት ኤቲኤም ክላሽ ሁለት የቃታ መሳሪያ ሁለት ሽጉጥ አምስት ቦምብ አንድ ሳተላይት ስልክ በመማረክና ሌሎች ጽንፈኛ ውስጥ ጠቀምባቸው የነበሩ ማቴሪያሎችን በቁጥጥር ስር ውሏል አልማት ነው። ጽንፈኛ ውስጥ ይጠቀምባቸው የነበሩ ሞተር ሳይክሎችን በቁጥጥር ስር መዋላቸውን ነው የገለጹት። የአመራር መሰብሰቢያ የሎጂስቲክስ ማከማቻና የሕክምና ማዕከሉንም አውድሟል። ከተማረኩት አመራሮች ውስጥ ክንዴ ስንሸው የጽንፈኛው ሕክምና ድጋፍ ሰጪ ኃላፊ ደጉ ዮሐንስ የሎጂስቲክስ ኃላፊ የነበረ ዶክተሩ መብቱ ጋሸው የተባለ ሐኪምም ይገኙበታል ማለት ነው። በዚህ ስምሪት ከነጃቢዎቹ ከተደመሰሱት ውስጥ ማና የመኮን የተባለ የጽንፈኛው አመራርም ይገኝበታል። እንደ ሬጅመንቱ አዛዥ ገለጻ ሰራዊቱ በአስተሳሰቡና በወታደራዊ ዝግጅነቱ የጠነከረ፣ ለቆመበት አላማ ዝንፍ የማይል በሚሰማራባቸው ግዳጅ ቀጠናዎች እልህ አስጨራሽ ውጣ ውረዶች ሳይበግሩት በማለፍ የዞንና የተቋሙን ተልእኮ እየፈጸመ እንደሚገኝ ማረጋግጠዋል። ኦፕሬሽኑ የተሳካ እንዲሆን በአካባቢው የሚገኙ የማህበረሰብ ክፍልና አስተዳደሩ ላደረጉት ትብብር አመስግነዋል። ቀጣይም ሕብረተሰቡ ተረጋግቶ ልማቱን እንዲያከናውን ሰላሙን ለማረጋገጥ ግዳጁን በውጤታማነት አጠናክረው እንደሚቀጥሉም ነው እየተናገሩት። እንዲሁም በደቡብ ጎንደር ዞን ፋለጣ ወረዳ ጋሳይ ከተማ ላይ በተመሳሳይ መልኩ በተወሰደ ኦፕሬሽን የጽንፈኛው ሻለቃ መሪ እዩብ ሙጨዬ እስከ ወዲያኛው እንደተሸኘ መረጃዎች ወጥተዋል ማለት ነው። በክልሉ በተወሰደ ግን የማስከበር ማስከበር ተግባርም ድል ተመዝግቧል ሲል እንግዲህ የአማራ ክልል ፖሊስ ዋና ጠቅላይ መምሪያ በመግለጫው አውጥቷል። በክልሉ በተወሰደ ግን የማስከበር ተግባር ድል ተመዝግቧል ሲልም የአማራ ክልል ፖሊስ ዋና ጠቅላይ መምሪያ ነው የገለጸው። የአማራ ክልል ፖሊስ ዋና ጠቅላይ መምሪያ እንደገለጸው ከመስከረም 25 ቀን 2018 ዓመት ጀምሮ የሀገር መከላከያ ሰራዊት፣ የአድማ መከላከል ፖሊስ፣ እንዲሁም ሌሎች የክልል የጸጥታ ኃይሎች ከብሔራዊ መረጃ ደህንነት ጋር በወሰዱት ህግ ማስከበር ዘመቻ ድል ተቀዳጅተዋል ብሏል። በዚህ በሰሜን ወሎ ዞን ጋሸና፣ መርሳ ከተማ፣ ዋድላና ህቡር ወረዳ እንዲሁም በደቡብ ወሎ ዞን ወረ ኢሉ፣ ከለላ፣ ወረባቦ፣ ቦረና፣ ተንታ፣ ቁታብር ወረዳዎችና በመካነ ሰላም ከተማ እንዲሁም በጎጃም ቀጠና በአዊ ባንጃ ወረዳ በደንበጫ፣ በገርጭጭና በእንጅባራ የገጠር ቀበሌዎች እንዲሁም በማዕከላዊና በሰሜን በደቡብ ጎንደር ዞኖች በሰሜን ሸዋ ዞን ታጥቀው የህዝብን ሰላም ደህንነት በሚነሱና በሚዘርፉ ህገወጥ ቡድኖች ላይ ህጋዊ እርምጃ ከተወሰደባቸው አካባቢዎች ተጠቃሾች ሲሆኑ በዚህም በበርካታ ህገወጥ ታጣቂዎች ላይ ህጋዊ እርምጃ የተወሰደባቸው ሲሆን በርካቶችም ሞትና ቁስለኛና ምርኮኛም ሆነዋል ነው የተባለው። በርካታ የጦር መሳሪያ እጅ ተሽከርካሪዎችና ሌሎች ህገወጥ ቡድኖች የሚጠቀሙባቸው ቁሳቁሶችን መማረካቸውንም አክለዋል። የአማራ ህዝብ ሰላም ደህንነት ለማስጠበቅ ጥምር ጦሩ የሚያካሄደውን ህግ የማስከበር ተግባር አጠናክሮ እንደሚቀጥል ነው የክልሉ ፖሊስ ዋና ጠቅላይ መምሪያም ያስታወቁት። ከውጭ ወዳገኘነው መረጃ ስናል፣ ፕሬዚዳንት ትራምፕ በሚቀጥለው ሳምንት ግብጽ እንደሚገቡ እየተሰማ ይገኛል። የአሜሪካ ፕሬዚዳንት ዶናልድ ትራምፕ በሚቀጥለው ሳምንት ማለትም ሰኞ ወይም ማክሰኞ ግብጽ እንደሚገቡ መረጃዎች እየገለጹ ይገኛሉ። ፕሬዚዳንቱ ወደዚያ የሚያቀኑት የግብጽ አቻቸው ያቀረቡላቸውን ግብዣ ተከትሎ ሲሆን ይህንን ግብዣ ትራምፕም ተቀብለውታል። ይህንን የአሜሪካ ውጭ ጉዳይ መስሪያ ቤት ኃላፊው ማርኮ ቢዮ አረጋግጠዋል። ትራምፕ በሚቀጥለው ሳምንት መግቢያ ላይ በቀይ ባህር ላይ ወደሚገኘው ሻረም አልሸክ ደሴት እንደሚጓዙ የውጭ ጉዳይ ሚኒስትሩ ዛሬ በሰጡት መግለጫም አስታውቋል። በደሴቱ ላይ የግብጽ ፕሬዚዳንት አልሲሲ አንድ ዓለም አቀፍ ስብሰባ ያዘጋጁ ሲሆን ይህ በእስራኤልና ሐማስ የሰላም ስምንት ላይ ያተኮረ ነው ተብሏል። በዚህ ስብሰባ ላይ እንዲገኙ የግብጽ ፕሬዚዳንት ለጀርመን፣ ለፈረንሳይ፣ ለእንግሊዝ፣ ለጣሊያን፣ ለኳታር፣ ለዩናይትድ አረብ ምሬት፣ ለዮርዳኖስ፣ ለቱርክ፣ ለሳውዲ አረቢያ፣ ለፓኪስታንና ለኢንዶኔዥያ መሪዎችም ጥሪ ማስተላለፋቸውን ገልጸዋል። የነዚህ የተጠቀሱ አገራት መሪዎች ከተቻለ ራሳቸውን ካልቻሉ ደግሞ የውጭ ጉዳይ ሚኒስትራቸውን እንደሚልኩ ማረጋገጫ ሰጧል ነው የተባለው። የእስራኤል ጠቅላይ ሚኒስትር በዚህ ስብሰባ ላይ እንደማይገኙ ዘገባዎችም አስረድተዋል። ስብሰባው የሚመሩት የግብጽ ፕሬዚዳንት አልሲሲ እና የአሜሪካው አቻቸው ትራምፕ ናቸውም የተባሉት የአሜሪካ የውጭ ጉዳይ ሚኒስትር ይህ ስብሰባ ታሪካዊ ይሆናል በማለትም ገልጸውታል። የግብጽ የውጭ ጉዳይ ሚኒስትር ብድር አልቲ ደግሞ ይህ አጋጣሚ ፕሬዚዳንት ትራምፕ በጋዛ ሰላም እንዲመጣ ያላደረጉት ጥረት ምስጋና የምናቀርብበትም ይሆናል ሲሉም አስታውቀዋል። ውድ የቻናል ቤተሰቦች የእለቱ አዳዲስ መረጃ ይህን ይመስላል። በሌላ መረጃ እስከምንገናኝ ላይክና ሼር እያደረጋችሁ፣ እንዲሁም አዳዲስ የሆናችሁ ሰብስክራይብ እያደረጋችሁ እለት ዕለት አዳዲስ መረጃ እንዲደርሳችሁ ቤተሰብ እንድትሆኑ ስል በአክብሮት ጠይቃለሁ። እስከዚያው ግን መልካም ጊዜ